የጠበቅነውን ነገር ነው ዛሬ ያየነው፣ ውድ ወዳጆቼ፣ እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ወይ ያላችሁበት ብዝት ይበልልኝ። እንዴት ዋላችሁ? ውሎ ሰላም ነው ወይ? ውሎ መልካም ነው? ጧትም ትንሽ ሰርቼ ነበር የእነ ሀይሚዬን ፖስት አይቼ፣ ያው እንደጠረጠር ነው እንደጠበቅ ነው። ጋሽዬ፣ ያው በፕራንክ አይታሙም የታወቁ ናቸው። ደስ ይላሉ፣ ደስ የሚሉ አባት ናት። በጣም ደስ ይላሉ፣ እንዴ እንደ አባቴ እና ያውን እንደጠበኩት ነው ወይ ሃይሚና ጋሽዬ ናቸው ወይ ብሩክና ጋሽዬ ነው ብዬ ነበር ፕራንክ ነው ነገሩ ብዬ ነበር። ትላንትና ደግሞ ትንሽ ጠቆም አድርጎ ነበር። ብሩክ ያው በገባው ቃል መሰረት እልህ እኮ ይገባባሉ ብሩክና ሃይሚ እለኞች ናቸው። ቆይ ትላንት አታገኘም አሰራን ብላይ ነበር ብዬ ተሳክቶልኝ ያው ከማከብረው ከምወደው አቤት ብሩክ እግዚአብሔር ይባርክ። ግን እንዴት አድርጋ እንዳሳደገች እናትህ፣ እናታችሁ በስርዓት ነው ያሳደገቻችሁ። ያሳደገቻችሁን ትንንሽ ወንድ ልጆች ናቸው ያሉኝ፣ እንደዚህ ይሁኑልኝ፣ በእናንተ እድሜ ደረጃ ሲደርሱ ይሄ እግዚአብሔር እንለምነዋለው። በጣም ነው ደስ የምትሉት የምታኮሩት በቃ ለሀይሚ አባት ያለው ክብር በቃ ለሰው ያለውን ክብር ያሳያል በቃ ጨዋነቱን ያሳያል አክብሮቱ ደስ ይላል ያው ጋሽዬ ደግሞ እንደጠበቅ ነው እኛም እንደምንጠብቃቸው ፕራንኩን ደስ በሚል ሁኔታ ነው የተወጡት ሃይምዬ ምንም የጠረጠረችው ነገር የለም ስልክ ተደውሎ ነው የመጣችው ከእንግዳ ጋር ላስተዋወቅሽ ነው የተባለችው ያው በደረሰ ሰዓት ያልጠበቀችው ነገር እሱ ያልተዘጋጀችበት እሷ እኮ ይሄኔ ቅመም እየቀመረች ይሆናል። በሌላ አይነት ዘዴ እየቀመረች ባለበት ሰዓት እሱ በዚህ ጋር ቀደማት። ጎበዝ ነው፣ ብሩክ አልተቻለም ወንድሙ። እሱም በዚህ ሰሞን ደግሞ ፕራንክ አድራጊዎች ሆነዋል። ዛሬ ሁለቱም በፕራንክ ነው የተገለጡት። ያው ጋሼ ሀይምዬን ተቆጧት፣ ያው አቀናብረው በጠበቁት መሰረት ተቆጧት። እሷም ለጊዜው ደነገጠች፣ ግን መጠርጠርም ነበረባት ካሜራውን ስታይ የአባቷንም ጸባይ ስንምታቅ ትላንትና የብሩክን ምዛቻ አስታውሳ ያው ለእኛም ለእንትኑም ድምቀት ሊሆን ይችላል እንጂ መጠርጠር ነበረባት። ግን ደንግጣለች መጀመሪያ አካባቢ፣ ምክንያቱም ያንን ደሙ ልታምንበት የቻለችው ትንሽ ሰሞኑን ስለተጋጩ ያው ባለው በብራንኩም የሚሆን እንግዲህ እውነት ነው በሚሉት እነሱ በዛ መንገድ ያው ከቤት አትወጪ ብሎ ስላለኝ እና እኔ ያለ ፍቃዱ ወጥቼ ስለነበር በዛ ያንን አስቦ ነው እንጂ እኔ ሌላ ጊዜ እሱን ሳልታዘዘው ቀርቼ ያላቅም። አቢጋሽዬ ግን ጎበዝ ናቸው። እውነት በጣም ጎበዝ ናቸው። እንትን ሲሉ እና እንዴት አትታዘዥውም እሱን እሱን ካልተዛዘሽ በቃ እዚሁ ምንድን ነው ያሏት፣ ደግሞ ቤት ውስጥ በቃ ዘች ቁልፍ ብለሽ ትቀመጫለሽ፣ እሳቸው ሲሉ እሱም ደግሞ እየተባበረ አብሮ ከሳቸው ጋር ለሁለት አናደዷት፣ አበሸቋት። ያው ደስ የሚል ፕራንክ ነው። በመጨረሻው ደግሞ ብሩክ፣ እግዚአብሔር እናትና እድሜን ጤና ይስጥ። እውነትም ያሰባችሁት ቦታ እንትና አይሚን እግዚአብሔር ያድርሳችሁ፣ የልባችሁን መሻት ይስጣችሁ። ሁሉም ማድረግ የሚችለው ፈጣሪ ያው የአይምዬ ማባት ከልባቸው መርቀዋችኋል። ደስ ይላል። ያው ስጦታ ይዞ መጣ፣ ሰፕራይዝ አደረገ። ስጦታ ይ በጣም ነው የተደሰተችው። ፊቷን አይታችኋት ከሆነ ያው ቤተሰባችሁን ሲያከብር አንድ የምታውቁት የምትወዱ ሰው እንዴት ደስ እንደሚል ስሜቱን እሷ ላይ ማንበብ እንችላለን እና አክብሮቱን ከስጦታ ጋር ነው ያው ፕራንክ እናርግ ብሎም ይዟቸው ቢመጣም ነካ እሱ ያዘጋጀው ስጦታ ነበር። ሀይሚን ባለፈው አጋጣሚ ስላልተመቻት ያው በቪዲዮ ላይ አላየነውም እንጂ ለሀብቴና ለብሩክ እናት ለሙሽ ስጦታ ብላ ነበር። ባለፈው የመጡ ጊዜ ያው ካስታወሳችሁ ስጥልኛውን ስለሚቶሉ ብላው እንግዲህ ሰጥተን እንሄዳለን ብለው ተያይዘው ነው ሄዱት በዛ ወቅት አሁን ደግሞ ደስ የሚል አክብሮት፣ እግዚአብሔር ባርከውና ከነስጦታ የመጣው ቆንጆ ሰዓትና ሽቶ ይዞላቸው ነው የመጣው። እሳቸውም ደግሞ በሚገባ ፕራንኩን ጨርሰውለታል፣ አከናውነውለታል። እንደ ፈቃዱ፣ እሱ እንደፈቀደው፣ እሱ እንደፈለገው አይነት ሄዱለታል ማለት ነው። ደስ ይላል። አዝናንተውኛለን። ያዝናንተው ነው እሳቸው። ሲያወሩ ደስ ነው የሚሉኝ በሆኑት አወራራቸው፣ አነጋገራቸው፣ ምክራቸው፣ ቁጣቸው ምርቃታቸው ሁሉ ይመቸኛል፣ ደስ ይላል። ወላጆችን አስተውሳቸዋለሁ። ዋጠቢም ቢሆኑ ሁልጊዜ የወላጆች ምርቃት ደስ ይላል። ከወላጆች የሚሰጠን በረከት ደስ ይላል። ደስ የሚል አጠር ያለች ፕራንክ ነው የተደረግነው። በጣም ደስ ይላል። ዛሬ ሁሉም ናቸው በፕራንክ ደግሞ የተያዙት። ፍፄ የእነሱ መከታ፣ የሃይሚና የብሩክ መከታ የምንወደው ፍፄም ዛሬ ደግሞ በቤኪና በስምረት ቤት ተገኝቶ ያው ፕራንክ አድርጎ ነበረ ወይ ፍጼ? እሱማ እልም ያለ ፕራንክ አድራጊ ይሆናል። በእውነት በጣም ጎበዝ ሆናል። እንደ ከኋላ የመጣ የሚባል ምንድን ፊተኞች ኋለኛ ይሆናሉ፣ ኋለኞች ፊተኞች ይሆናሉ ተብሎ እንደተጻፈው ጎበዝ ሆናል። እንደ ጓደኛው ሁሉም እኔ እንጃ፣ በፕራንክ ዙሪያ ትምህርት እያገኙ ነው መሰለኝ፣ ትምህርት እየተሰጣቸው ወይም ኮርስ እየወሰዱ ፍጼ በፊትም ፍራንክ ሲሰራ ከነ ሀይሚ ጋር እንዳየነው በጣም ጎበዝ ነው። ዛሬም እንደውም ፍጼ ሲያፍር ነው ማቀው ፍጼ ያፍራል። ምን ይላል አንዳንዴ ፈታ ብሎ አያወራም። በጣም አይናፋር እና ስርዓት ያለው ልጅ ነው። በጣም ደስ ይላሉ ግን ጓደኛሞቹ በአጠቃላይ እነዚህ ብታጅራ ልጆች አስተዳደጋቸው ደስ የሚል ነው። አብረው ደግሞ ጎረቤቶች ናቸው። የዛው ሰፈር ልጆች ናቸው ቤኪን ዛሬ አልበደበደው። ቤኪ ደግሞ እሺ በቃ አድርግ ያለው እሺ ጥፋተኛ በመጨረሻ መከራከርም ስላልፈለገ ያው ጥፋተኛ እንደሆነ አድርጎን የተቀበለው። ፍጹም ግን የተሰጠውን የቤት ስራ ወይም ያው እንዲሰራ የሰጠችውን ትወና በደንብ በሚገባ ነው የተወጣው። በጣም አስደንግጦታል ቤካ። ምን አድርጌ ነው ምንድን ነው ያያችሁብኝ? ንገሩኝ ብሎም ስላልነገሩት እሱ በቃ ወደ ማመኑ ሄደው። ፍጹም በቃ እነሱ ደግሞ ይመጡላል በፕራንክ አሁን እንደዚህ ነው እየተባበራችሁ ስሩ እንጂ ስሩ ስራ ነው ብላችሁ የለም መስራት ነው ደስ ትላላችሁ። ሆነት ፍጹምንም አድንቄዋለው። በሌላ በኩል ደግሞ አብ አብ ደግሞ አብ የብሩክ ወንድም ዛሬ ሶስቱም በፕራንክ ነው የተያዙት። ወንድምና ወንድም ሶስቱም ወንድማማቾች ናቸው። ለኔ ልዩነት የላቸውም። ወንድማሞቾቹ በአጠቃላይ በፕራንክ ነው ዛሬ የተገለጡት። የተረሳ ነገርን እንግዲህ ሲቀምር ቆይቶ አብ ደግሞ ዛሬ በቤቱ በራሱ ቤት ብቅ ብሏል። ያውናን እናስለቅሷታል። ያው እንግዲህ አንድ ወቅት ባለፈው ከአንድ ሳምንት በፊት ትንሽ ተጋጭተው ነበረ። ያው እሷ ፕራንክ ልታደርገው መታየው እንደምታውቁት፣ ያው ፕራንኩን እሱ ሲያመርባት ያው ጥሏት ሲሄድ አልተናገረችም ፕራንክ ነው። ራሳ ትናገር ቀርታ ያው ተዘጋግተው እንግዲህ ከአንድ ሳምንት በኋላ መሰለኝ የተነጋገሩት። ያችን ብድር በመመለስ ለመመለስ ይመስለኛል ያችን ፕራንክ አስታኮ ነው እንግዲህ ተሰጋካለት። ቁጥሩ ነው በዛ ሰዓት በንዴት የሆነች ሴትን አግኝቼ ነበር ነው ነገሩ። ከሆነች ሴት ጋር ተነጋግሬ ነበር እና ይሄን ነገር ደግሞ ደብቄሽ አንቺ ፊት መቅረብ በጣም ተሰማኝ። አዎ የሆነ ነገር ስናደርግ እኮ የምንወደው ሰው ፊት ስንሆን ያን ነገር ካልተናገርም ልክ እንደዋሽ ትልቅ ነገር ነው አይደል? እንደዋሽ ነው። በጣም ይከብዳል ጭንቅላት። እና ደብቄሽ መቆየት አልቻልኩም እና ልንገርሽ ብሏት ነው የመጣው። እሷ በመጀመሪያ ደረጃ መጀመሪያ አላመነችውም፣ ግን በኋላ ላይ ያመረረ ሲሄድ ነው ግራ ይገባት ያው ትንሽ አለቃቀሰች። አሳዘነችኝ። እውነትም በሷ ቦታ ብንሆን ያስደነግጣል። የነገራት ነገር ደግሞ እውነት ያስመስላል። አንዳንዴ ልጁ እንደማያደርግ እናውቃለን፣ ግን ነገሮችን ስናያይዘው እውነት ይመስላል። ምክንያቱም የመጣባት ከምኑ ጋር አያይዞ ነው? የዛን ጊዜ ስለተናደድኩኝ፣ በንዴት በቃ ስለተናደድኩ ሆነ ሴት አናገር ያለው እና ሴትጠዋትንም በድያታለሁ፣ ልጅጠዋትን በድያለሁ፣ አንችንም በድያለሁ ይቅርታ መጠየቅ እፈልጋለሁ በዚህ አጋጣሚ ይን ያለው እሷ ቆማ ማዳመጧም ጎበዝነች። እኔ እንደው የምትሄድ መስሎኝ ነበር። መጨረሻ ላይ ግን ፕራንክ ነው ብሎ ይቅርታ ጠይቋት፣ ያው ተሳስቀው አብረው ስለሄዱ ደስ ብሎኛል። በሌላ በኩል ደግሞ በትንሹ እዚህ ላይ ፎቶ ባላወጣው በትንሹ የነ ሩታና የነ ዳኒ ነገር የዚ ጽጌ ነገር ግራ ገብቶኛል የሚሰሩት ድራማ